አርዕስተ ዜና ለተከታታይ አምስት ዓመታት የፕላቲኒየም ደረጃ የግብር ከፋይነት ላስቀጠሉ ግብር ከፋዮች የዲፕሎማቲክ ፓስፖርት እንዲሰጣቸው ተፈቀደ። ዘንድሮ ለሰባተኛ ጊዜ በተካሄደው የግብር ከፋዮች እውቅና መርሃ ግብር ከ700 በላይ ግብር ከፋዮች እውቅና ተሰጥቷቸዋል። ቀዳሚ ሀገር ውስጥ መረጃችን ነው። የኢትዮጵያ አየር መንገድ ከኦሮሚያ ባንክ ጋር በመተባበር በብድር መብረር የሚቻልበት እድል አመቻችቷል። ባንኩ ያቀረበው ሚልኪ ዲጂታል የብድር አገልግሎት ዜጎች ያለ ማስያዣ የአየር ትኬት ቆርጠው ወደ ተለያዩ አካባቢዎች በረራ ማድረግ የሚያስችላቸውንም ተብሏል። በዝርዝር ሰሙታላችሁ። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት የሱዳን ታጣቂ መሪ የነበሩትን ሰው ጥፋተኛ ሲል በይኗል። ከ20 አመታት በፊት በዳርፉር የነበረው ጦርነት ወቅት በሰብአዊነት ላይ የተቃጣው ወንጀሎች ፈጽመዋል የተባሉትና ጃንጂዊድ የተባለውን ታጣቂ ቡድን መርተዋል የተባሉት አሊ መሐመድ አሊ በፍርድ ቤት ጥፋተኛም ተብለዋል። በሰፊውን ነግራችኋለን። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የአሜሪካው ፕሬዝደንት ዶናልድ ትራምፕ አማች ጆርድ ኩሽነር የእስራኤል እና ሐማስ ተደራዳሪዎችን በግብፅ የሚያደርጉትን የጋዛ ጦርነት ማስቆም ዕቅድ ላይ ባተኮረ ውይይት ላይ ለመሳተፍ ግብፅ መግባቸውን ሰምተዋል። በቆይታ ተሰሙታላችሁ። ውድ የሀገሬ የቲቪ ተመልካዮቻችን ለሰዓቱ የያዝንላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ሃይሌ ነኝ። ለተከታታይ አምስት ዓመታት የፕላቲኒየም ደረጃ ግብር ከፋይነታቸውን ላስቀጠሉ ግብር ከፋዮች የዲፕሎማቲክ ፓስፖርት እንዲሰጣቸው ተፈቀደ። ዘንድሮ ለሰባተኛ ጊዜ በተካሄደው የግብር ከፋዮች የእውቅና መርሃ ግብር በፕላቲኒየም ደረጃ 105፣ በወርቅ ደረጃ 245፣ በብር ደረጃ 350፣ በአጠቃላይ 700 ግብር ከፋዮች እውቅና ተሰጥቷቸዋል። 30 ግብር ከፋዮች ለተከታታይ አምስት ዓመታት የፕላቲኒየም ግብር ከፋይነት ደረጃቸውን ይዘው በማስቀጠላቸው የልዩ ሽልማት ተሸላሚ ሆነዋል። ለተከታታይ አምስት ዓመታት የፕላቲኒየም ግብር ከፋይነት ደረጃ ይዘው ያስቀጠሉ ግብር ከፋዮች በልዩነት እውቅና አግኝተዋል። እውቅና ለተሰጣቸው ሰላሳ የፕላቲኒየም ደረጃ ግብር ከፋዮች የዲፕሎማቲክ ፓስፖርት እንዲሰጣቸው መወሰኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ እነዚህ ሰላሳ ልዩ ተሸላሚ ድርጅቶች ባለቤቶቻቸው ኢትዮጵያውያን ከሆኑ ለድርጅቱ ባለቤት ወይም ሲኢኦ እንደ ድርጅቱ ምርጫ የዲፕሎማቲክ ፓስፖርት ይሰጣቸዋል ብለዋል። በአውሮፓና በኢትዮጵያ መካከል ያለውን ኢኮኖሚያዊ ግንኙነት ለማደስ ያለመ ኮንፈረንስ በፓሪስ ሊካሄድ ነው። በኢትዮጵያ ቅድሚያ የሚሰጣቸው ዘርፎች ፈሰስ የሚያደርገውን የአውሮፓ መዋለ ንዋይ ለማሳደግ ያለመ ኮንፈረንስ በፈረንሳይ ሊካሄድም ነው። ከአንድ ወር በኋላ በሚካሄደው በዚህ ኮንፈረንስ ላይ ከመቶ በላይ የአውሮፓ ኩባንያዎች ተወካዮች ይታደማሉም ተብሏል። ኢትዮጵያን በሚመለከት የሚዘጋጀው በዚህ ኮንፈረንስ ላይ የኢትዮጵያ መንግስታዊ የሆኑ ልማትና የፋይናንስ ተቋማት እንዲሁም የቢዝነስ ተወካዮች እንደሚሳተፉ የተነገረ ሲሆን የኢትዮጵያ መንግስትን በመወከል በፓሪስ ኮንፈረንስ ላይ ይገኛሉ ተብሎ የሚጠበቁት የገንዘብ ሚኒስትሩ አቶ አህመድ ሺዴ መሆናቸውን ተገልጿል። ለፓሪሱ ኮንፈረንስ ከተመረጡት ዘርፎች መካከል በቀዳሚነት የተቀመጡት ትራንስፖርት፣ ሎጂስቲክስ እና የመሰረተ ልማት ግንባታ ዘርፎች ላይ ትኩረት መደረጉም ተገልጿል። የኢትዮጵያ አየር መንገድ በቢሾፍቱ የሚያስገነባው አየር ማረፊያ በኮንፈረንሱ በዋነኝነት ከሚቀርቡ የኢንቨስትመንት አማራጮች አንዱ እንደሚሆን ኢትዮጵያ ኢንሳይደር ዘግበዋል። በመጪው ጥቅምት 24 2018 ዓ.ም የሚካሄደው ይህ ኮንፈረንስ በጋራ ያዘጋጁት የፈረንሳይ ቢዝነስ ኮንፌዴሬሽን እና የ የአውሮፓ ኮሚሽን ናቸው። የፈረንሳይ ቢዝነስ ኮንፌዴሬሽን 173000 ኩባንያዎችን አባል የሆኑበትና በሀገሪቱ የሚገኙ ዋነኛ ቀጣሪዎች በስሩ ያቀፈ ቁልፍ ተቋም መሆኑን ተገልጸዋል። ኢትዮጵያ የተለያዩ ምርቶችን ወደ አፍሪካ ገበያ ልትልክ ነው። ኢትዮጵያ የስጋና የአትክልት ፍራፍሬ ምርቶችን በካርጎ ቡናና ጥራጥሬ ደግሞ በየብስ ወደ ተለያዩ አፍሪካ ሀገራት መላክ ልትጀምር ነው ተገልጿል። ኢትዮጵያ የአፍሪካ ነጻ ንግድ ቀጠና ተከትሎ ወደ አፍሪካ ሀገራት የምታደርገው የኤክስፖርት ንግድና በሁለት ዋና ዋና ትራንስፖርት ሞዳሊቲዎች ልትጀምር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የስጋና የአትክልት ፍራፍሬ ምርቶችን በዋንነት በካርጎ አገልግሎት አማካኝነት የሚላኩ ሲሆን፣ የኢትዮጵያ አየር መንገድ ካርጎ ሰርቪስ ለአፍሪካ ሀገራት በሚመጥን መልኩ ሰፋፊ መዳረሻዎችን ታሳቢ በማድረግ በቅርበት እየሰራ መሆኑ መሆኑን ጠቁመዋል። በሌላ በኩል ደግሞ እንደ ቡና ጥራጥሬና ደረቅ ምርቶች በየብስ ጭነት ወደ አፍሪካ ሀገራት የሚሄዱ ይሆናልም ተብለዋል። የንግድና ቀጠና የትስስር ሚኒስትር ዴኤታ ያስሚን ወሃረቢ እንደገለጹት የማስጀመሪያ መርሃ ግብር ላይ የኢትዮጵያ ምርቶች የሚላኩባቸው ሀገራት ኬንያ፣ ሶማሌና ደቡብ አፍሪካ መሆናቸውም ገልጸዋል። ከኬንያ ጋር የሎጂስቲክስ ሂደቱ ቀለል ያለ በመሆኑ በስፋት እንደሚሰራም ጠቁመዋል። ይህ የንግድና ቀጠና በአፍሪካ ሀገራት መካከል ያለው ንግድ ልውውጥ በማሳደግ ስልሳ በመቶ ደረጃ ላይ ለማድረስ እንዲሁም አህጉራዊ ኢኮኖሚ ውህደትን ለማ ማሳካት ያለመ መሆኑን ካፒታል ዘግበዋል። የኢትዮጵያ አየር መንገድ በብድር መብረር የሚቻልበትን እድል አመቻቸ። የኢትዮጵያ አየር መንገድ ከኦሮሚያ ባንክ ጋር መተባበር በብድር መብረር የሚቻለበትን እድል አመቻችቷል። ባንኩ ያቀረበው ሚልኪ ዲጂታል የብድር አገልግሎት ዜጎች ያለ ማስያዣ አየር ትኬት ቆርጠው ወደ ተለያዩ ሀገራት በራ ማድረግ የሚያስችላቸውም ነው ተብሏል። ለዚህ አገልግሎት ሚልኪ የተሰኘው መተግበሪያ ኦሮሚያ ባንክ ከኳንተም ቴክኖሎጂ አክሲዮን ማህበር ጋር መተባበር ከአራት ወራት በፊት ወደ ስራ በመግባት አገልግሎት መስጠት የጀመረ መሆኑን የገለጹት የኦሮሚያ ባንክ ዋና ስራ አስፈጻሚ አቶ ተፈሪ መኮንን ናቸው። አሁን በሩ በኋላ ይክፈሉ የሚለው እሳቤ ከሁለት ዓመት በፊት ከዳሽን ባንክ ጋር የተጀመረ ፕሮጀክት መሆኑን ያብራሩት ደግሞ የኢትዮጵያ አየር መንገድ የንግድ ዘርፍ ኃላፊ ለማያደቻ ናቸው። በቀጣይ የአየር መንገዱ ከሌሎች የፋይናንስ ተቋማት ጋር አብሮ ለመስራት ፈቃደኛ መሆኑን የገለጸ ሲሆን ከኦሮሚያ ባንክና ኳንተም ቴክኖሎጂ ጋር የስትራቴጂክ አጋርነት ስምምነት ተፈራርመዋል። ዓለም አቀፍ የጦር ወንጀለኞች ፍርድ ቤት የሱዳን ታጣቂ መሪ የነበሩትን ቱን ሰው ጥፋተኛ ናቸው ሲል በይኗል። ከ20 ዓመታት በፊት በዳርፉር በነበረው ጦርነት ወቅት በሰብዓዊነት ላይ የተቃጡ ወንጀለኞች ወንጀሎችን ፈጽመዋል የተባሉትና የጃንጅቢድ የተባለውን ታጣቂ ቡድን መርተዋል የተባሉት አሊ መሐመድ አሊ በፍርድ ቤት ጥፋተኛ ተብለዋል። ታጣቂ ቡድኑ በመንግስት ድጋፍ ያገኘ ነበር ሲባል ቡድኑ ለብዙ ሺህ ሰዎች ሞት መደፈርና፣ የመብት ጥሰት ምክንያት ነበረም ተብለዋል። ዓለም አቀፍ የጦር ወንጀለኞች ፍርድ ቤት ከዳርፉር ጦርነት ጋር በተያያዘ ጥፋተኛ ያለበት የመጀመሪያ ጉዳይ ወይም እነዚህ ወንጀሎች መሆናቸውም ተነግረዋል። የዳርፉር ጦርነት ጅማሬውን እንደ አውሮፓውያን አቆጣጠር በ2003 ያደረገ ሲሆን በርካታ አረብ ያልሆኑ ሰዎች ላይ የዘር ማጽራት ወንጀል የተፈጸመበትም ነው። ፍርድ ቤቱ አሊ መሐመድ አንድም አረብ ያልሆነ ዘር በአካባቢው እንዳይቀር ታጣቂዎች ትዕዛዝ መስጠታቸውን፣ ሴቶች ለወሲብ ባርነት መዳረጉንም ገልጸዋል። በአጠቃላይ ታጣቂው ቡድኑ መሪ በ2003 እና በ2004 በዳርፉር በነበረው ሚና በ27 ክስቶች ጥፋተኛም ሆነዋል። በዳርፉር ጦርነት በነበራቸው ተሳትፎ አሊ መሐመድ በቀጣይ ፍርድ ቤት ውሳኔ ይሰጥባቸዋልም ተብለዋል። ዳርፉር አሁንም ሲሆን ከጦርነት ያልተላቀች ሲሆን የፈጥኖ ደራሽ ኃይሉና የሱዳን ጦር ዋነኛ መፋለሚያ ስፍራ ሆና ቀጥላለች ሲል ቢቢሲ ዘግበዋል። የሐማስ እና የእስራኤል ድርድር ጥሩ ደረጃ ላይ ደርሷል ተባለ። የአሜሪካ ልዩ መልእክተኛው ስቲቪ ዊትኮፍ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር የእስራኤል እና የሐማስ ተደራዳሪዎች በግብጽ የሚያደርጉትን የጋዛ ጦርነት የማስቆም እቅር ላይ ያተኮረ ውይይት መቀላቀላቸውን ተናግረዋል። ሁለቱ ሰዎች ውይይቱን የተቀላቀሉት በአደራዳሪዎቹ በኩል ለሁለት ቀናት የተደረገው ቀጥተኛ ያልሆነ ውይይት ተጨባጭ ውጤት ባለማሳየቱ ነው ሲል ለድርድሩ ቅርበት ያላቸው የፍልስጤም ከፍተኛ ባለስልጣናት ለቢቢሲ ተናግረዋል። በሌላ በኩል እስራኤል የጥቅምቱ ሰባቱን የሃማስ ጥቃት ሁለተኛ ዓመት ባከበረችበት ወቅት ትራምፕ አውንታዊ ነገሮች እንዳሉም ተናግረዋል። ዶናልድ ትራምፕ በሰጡት አስተያየት በመካከለኛው ምሥራቅ ሰላም ሊኖር የሚችልበት እድል አለ ያሉ ሲሆን፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ስለ ድርድሩ ሁኔታ ቀጥታ ምንም አይነት ሐሳብ አልሰጡም። ይሁን እንጂ ለእስራኤላውያን አስጨናቂ የውሳኔ ቀናት ላይ መሆናቸውንም ተናግረዋል። ኔታንያሁ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እስራኤል የጦርነት ዓላማዋን ለማሳካት እርምጃዋን ትቀጥላለችም ብለዋል። እነዚህ ታጋቾች ሙሉ በሙሉ መመለስ የሐማስ አገዛዝ ማስወገድና ጋዛ ለእስራኤል ስጋት እንደማትሆን የገባችውን ቃል ኪዳን ማረጋገጥ መሆናቸውንም ገልጸዋል። እንደ ቁልፍ አስታራቂ የታዩት የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አል አብዱራህማን አልታኒም ውይይቱን ይቀላቀሉታል ተብሎ እንደሚጠበቅ ሮይተርስ ዘግቧል። ሩሲያ የዩክሬንን 5 ሺ ስኩዌር ኪሎሜትር ቦታ መያዟን የሩሲያው ፕሬዝደንት ቭላድሚር ፑቲን ተናግረዋል። ፑቲን እንደተናገሩት ጦሩ በዚህ ዓመት ወደ 5 ሺ ስኩዌር ኪሎሜትር የዩክሬን ግዛት መያዙንና በሞስኮው በጦር ሜዳ ላይ ስትራቴጂካዊ ቦታዎች እንዲያዙ ተናግረዋል። በ73ኛው የልደት በዓላቸው ላይ ከሩሲያ ከፍተኛ አዛዦች ጋር ባደረጉት ንግግር የዩክሬን ጦር በሁሉም የግንባር ዘርፍ እያፈገፈገ ነው ብለዋል። ኬቭ ወደ ሩሲያ ግዛት ዘልቆ ለመግባት እየሞከረ ቢሆንም ከሦስት ዓመት ከመንፈቅ በላይ በዘለቀው ጦርነት ውስጥ ያለውን ሁኔታ ለመለወጥ እንደማይረዳው ተናግረዋል። ይህም ታዲያ የሩሲያ ወታደሮች በጦርነት የበላይነት እንዲይዙ እያደረገ ነው ሲሉ ገልጸዋል። አክለውም በዚህ ዓመት ብቻ ከ5000 ስኩዌር ኪሎ ሜትር በላይ ግዛት መቆጣጠር እንደቻሉና 212 አካባቢዎችን ከዩክሬን አገዛዝ ነጻ መውጣት መቻሉልም ተናግረዋል። ውድ የሀገሬ የቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዘገባዎች ጠናቀዋል። ቸር ቆዩ።